ልክ ያው እንደ ጁረጅ ነገር ችግር አጋጠመው ማለት ነው። ጁረጅ አቢድ የሚባል ሰው በአንድ ወቅት በበኒ እስራኤል የዚህ አይነት ችግር አጋጥሞት ነበረ። አቢድ በጣም አላህን የሚፈራ ተቅይ ነበረ። ሌት ተቀን ዒባዳው አይቋረጥም። እናቱ ልትዘይረው ትመጣል። ባለበት ማዕበድ ቦታ አለው በመጣች ቁጥር ሁልጊዜ በኢባዳ ተጠምዶ ታገኘዋለች። የተወሰነ ጊዜ ትጠብቅና እንደገና ትታ ትሄዳለች። መቋረጫ የለውም። ምናየሱ ኢባዳ ማለት ነው። ከዕለታት አንድ ቀን እንደዚሁ መታ ስትጠይቀው ስትጠይቀው ስትመጣ በሶላት ተጠምዷል። አሁን እንግዲህ እስከስንት ጊዜ እየተመለስኩኝ እሄዳለሁኝ ብላ ትጠራዋለች። ያ ጁረጅ፣ ያ ጁረጅ፣ ያ ወለዴ ብላ ስትጠራው ያረቢ ረቢ ኡሚ ወወለዲ፣ ብሎ እሱ ተጨነቀ። የወላጅ ሀቅ ከባድ መሆኑን ያውቃል። ጉኖም ከአላህ ሀቅ ጋር ከተጸጋጨ ደግሞ ማን ነው መቅደሚ ያለበት የሚለው አስቸግረውና፣ እናቴን ወይ ልበል ወይስ ያንተን ስግደት ልቀጥል፣ ጌታዬ ምን ይበቃኛል ብሎ ጌታው ጋር መወያየት ጀመረ። ያነ የወሰነ እና እናቴ መታለች። መቼም የተወሰነ ደቂቃ ሳትጠብቀኝ አትሄድም፣ ቶልቶለ ብዬ ብቻ ቀልጠፋ አድርጌ መጨረስ አለብኝ ብሎ ሶላቱን ቀጠለ። እሷ ግን ቸኩላ ስለነበረች ተበሳጭታ ተራግማ ሄደች ማለት ነው። አላሁመ መላቱ ሚቱ አታ ቱሪያሆ ውጁሃል ሙሚሳት። እኔን ወላጅ እናቱን ወይ ለማለት ፍቃደኛ ያልሆነው ንቆኝ እኮ ነው ስለዚህ እሱ ሁልጊዜ ኢባዳ ነ መሾል ነኝ እያለ እኔን መጥቶ መዝየር ሲገባው መጥቼ እንኳ ሳናግረው መልስ መስጠት ይኮራብኝ፣ ይሄ ምን ኸይር አለው በማለት ተበሳጭታ እኔን ወላጅነቱን ለማስተናገድ ና ለመቀበል ፈቃደኛ ካልሆነ የሸርሙ ጣፊስ ሳታሳይ አትግዴለው ብላ ተራገመች ማለት ነው። ሙሲባ ነው እንግዲህ ሰው ሲናደድ እሱ ማንኛውም ሰው እናቱን እንኳን ለማናገር ጊዜ የሌለው ሰው ለእንዲህ አይነት ችግር ዳረገችው ማለት ነው። እሱ ያለችውን ብላ ሄዳለች። እሱ ሲያሰላምት አላገኛትም። አላህ ሱብሃነሁ ወተዓላ የሁለቱንም ስራና ኒያ ያቃልና፣ በዛ መሰረት እሷም ተበድላለች። በመሰረቱ የሚሰግደው እሱና ሶላት ነው። እናቱ ስትጠራው የእናቱን ወይ ማለት ዋጅብ ነበረ፣ ማስቀድም ነበረበት። እንደገና ደግሞ እሱ የአላህን ሀቅ አዙሞ ነው። ሶላት ቁሜ እንደገና ጌታ ጋር እየተነጋገርኩኝ የእሱን አቋርጬ ወደ ፍጡር እንዴት እመለሳለሁ በሚል አጣብቅኝ ውስጥ ገብቶ ነው። ግን የሁለቱንም ሀቅ ያው ሚዛናዊ የሆነ እንትን ውሳኔ ይሰጠዋል አላህ ስብሀነ ወተዓላ። እሷም እናት ናት፣ ተበድላለች። አሁን ተራግማለች። በመጠኑም ቢሆን እርግማቶ መያዝ አለበት ማለት ነው። እሱ ደግሞ ለእኔ ብሎ ነው ያው እንትን ያላት ቢሆንም እሷ እንዳለችው ደግሞ ለከፋ ችግርም አልዳርገውም ብሎ አማካይ የሆነ ውሳኔ ሰጠ ጌታ። እና በዛ በዒባዳ ላይ እንግዲህ እንደተጠመደ ብዙ ጊዜ ያው የታወቀ ነው። አገር አውቆታል፣ አድንቆታል። ማንም ሰው ጥሩ ሰው ከሆነ እንደ ጆርጅ እንትና ሁኗል፣ እንደ ጆርጅ ሁኗል ይባላል ማለት ነው። አሁን ዝናው እየገነነ ሲመጣ ሀገር በጣም የታወቀች ሸርሙጣለች እሷም እንጅረጅረጅራላቸው አሁን እኔ አንድ ቀን ላሳስተው በሞክር እህን ጊዜ በቀላሉ ሊሳሳት ይችል ይሆናል፣ የእናንተ ትልቅ ሰው የእናንተ ወልይ ብላ ተሳለቀች ማለት ነው። በምትል ጊዜ አይ እንኳን አንቺን እናትን ወላጅ እናቱን ማናገር የማይችል ሰው ነው ይሏታል። እኔ ደግሞ አታሃዳኩም በጣም እንግዲህ ልዩ የሆነች መልከኛ ናት፣ ያያት ሰው ሁሉ ያብድላታል። እኔ ሂጄ እንደ ፊቱ ብታየኝ ሶብራ አያደርግም። ብላ ያው ለባብሳ አጋጊጣ ተዋውባ መጣችለት ዛኢር መስላ ማለት ነው መታ ልታናግረው ስትፈልግ ዞር ብሎ ሊያያት አልፈለገም ማለት ነው ዙሪያውን እየዞረች እንደዚህ ልክ ታመመች ደይጠኝ መስላ እንደዚህ ቁኝ ሼህ ዱዓ አርጉል ብዬ ምናምን እያለች ብትዞረው እሱ ቀጥ ብሎ አያያትም። እዛ አላህ ያሽፊክ እያለ ዝም ብሎ ድምጿን ብቻ እየሰማ ቀጠለ ያንን፣ የተናደደች እሷ እንኳን ጠይቃው ማንም ሰው ያያት ሁሉ ልሙትልሽ የሚላት ሰው ስለነበረ ለመጀመሪያ ጊዜ ተዋረደች ማለት ነው። ዋጋቢስ አደረጋት፣ ሳቁባት። ያው ደንፍታ የሄደች ያወቁ ሰዎች ሁሉ ያን ጊዜ የተናደደች ና ከእሱ ስትመለስ አንድ በግረኛ በመንገድ ጎረምሳ አገኘች እና እሱን ጋብዛ የፈለገችውን አደረገች። በአጋጣሚ ደግሞ በቅሎ የሆነች መካን የነበረችው ሰይጣን ለወዳጅ ድርብ ነው እንደሚባለው አረገዘች። በዛ ማለት ነው እና አርግዛ ስትወልድ ማን ነው አባቱ ብለው ሲጠይቋት ያው መባል አይቀርም እና ሸርሙጣን ብኮን የእናንተ ወለይ ጆረጅ ነው እንዲያስረገዘኝ ብላ እሱን በቂም በቀል ማለት ነው ስላዋረዳት ተናገረች። ይህ ጊዜ አገሬ በጣም ሲያከብረውና ሲፈራው የነበረው ሰውዬ እንደዚህ ተሸርሙጣ ልጅ ወለደ ተብሎ ተወራበት ማለት ነው። ለምን ያች እናቱ እርግመት ስለመጣች ማለት ነው። ያን የአካባቢ ሰዎች ለካ እሱ ትልቅ ሰው ነው እየተባለ ሴቶቻችን ዚያራ እየሄዱ በየጊዜው በሱ እያማገጠ ነው ያለው አለና የአገር ጎረምሳ ተነስቶ ዙሪያውን መጥቶ ጎጆውን ከበበ ማለት ነው። እሱ ተህዝብ ተፈንጥሮ እንደ ባህታዊ ጎጆ ውስጥ ነው። ከፍጡር ጋር ምንም ግንኙነት የለውም። ጎጆውን መጡና ምንም ሳይጠይቁት ምንቅርቅር አድርገው እሱን እየደበደቡ እየጠፈጠፉ ወደ ባለስልጣን ይዘውት ይመጣሉ ማለት ነው። አረ ምን አጠፋው? ምንድ ነው ችግሩ? ምን አጠፋው ትላለህ ደግሞ ስራ ናጣኸው? እያሉ ማለት ነው እየረገጡ ከዛ ባለስልጣን ጋር መጣ። እንደዛ አድርገሃል ላሉ የአካባቢ ሴቶችን እያማገጥክ ነው ተብሎ ክሱ ተነገረው ማለት ነው። ያኔ እሱ እንግዲህ አንሄን ነገር አላደረግኩም ቢል ማን ይሰማዋል? ሁሉም ያብጠለጥለው ጀመር። በመጨረሻ ይሽ የተወለደልኝ ልጅ አሳዩኝ አለ። እሱ ከጌታው ጋር ያለውን አላቃ ያቅ ነበር እና ማለት ነው። ከእናንተ እንግዲህ መፍትሄን የለም፣ እናንተ መከራከርም አልችልም። ያው ጌታ እንግዲህ ያድነኝ እንደው እሱ ነው ተስፋ አደረገዋል እና ሙተወኪለን አለላ። ልጁን እስቲ አምጡት ይላቸዋል። አመጡ። እርጥብ የተወለደ ልጅ እና እንደዚህ ፊቱ ላይ ሲያመጡለት በጣቱም ብርቱ ላይ እንደዚህ ወጋ ረገውና ያ ያ ሆላ ማን አቡካ አለው። አዲስ የተወለደው ልጅ። አቢ የፎላን እብኑ ፎላን ራዒ ፎላን አለ። የገሌ በጎችረኛ እረኛ ገሌ የተባለው ጎረምሳ እሱ ነው የኔ አባት አለ፣ አዲስ የተወለደው ልጅ። አላህ እንግዲህ ለወዳጆቹ ማን ነው ሲል እሱን ለማ ያኔ ያ ሁሉ ሲቀጠቅጠው የነበረው ሁሉ መሬት ተንበረከቀ። ማን ይሄን ተአምር ሲያይ ይቅርታ አድርግልን ምናምን እያሉ ባለስልጣኖቹ ጭምር ተደናገጡ። ጎጆህን ያችን የሳር ደሳሳ የጭቃ ጎጆ በወርቅ እንስራለህ አሉት። ብቻ ይቅርታ አድርግልን የወርቅ ቤት እንስራለህ ሲሉት እኔ ወርቅ ምን ያደርግልኛል? ወትሮም ከዱኒያ ጉዳይ እንደሌለኝ ታውቃላችሁ እናንተ መጣችሁብኝ እንጂ እናንተንም ዱኒያችሁንም አልፈልግም አለጎበዙ ይህ ጊዜ ያው ይቅርታ ተለምኖ እንደገና ያችሁ ደሳሳ ጎጆ ተሰርታለት ኢባዳውን ቀጠለ ማለት ነው። ይህ ምንድነው የሚያሳየው የወላጆች ሀቅ ምን ያህል እንደሆነ ሴትዮዋ እንግዲህ ቅር ብሏታል። በልጇ ላይ ይህን ቃል ሰንዝራለች። በተወሰነ ደረጃም ቢሆን ያሷ ዱዓው ያዛላት ማለት ነው። የሸርሙጣ ፊት ሳታሳይ ያትግደለው ወላለይ። ምክንያቱም ከሳሽና ተከሳሽ ሲቀርብ ግራና ቀኝ መሆኑ አይቀርም። እዛ ሸርሙጣ ጋራ አቆመው ማለት ነው። በተወሰነች ደቂቃ ኋላ ግን ፈረጀው አላ ስብሃነሁ ወተዓላ።